ይ ር ያደርግልሀል። በዚህ ሁኔታ ብቻ ልተው አልፈልግም። ምን እንዳሉ ነው፣ ፋውሉን ንገረኝ። ሸቤ ብገባ እራሱ አብሬ ነው የምገባው። አልነግረህም። በአካውንት ወይ ልሂድበት። አንተም አልነግረህም። አትበላኝ። ትነግረኛለህ። አልነግረህም አልኩህ እኮ። በቃ አሁን ተወይ። ልሂድበት። ትነግረኛለህ። አልነግረህም አልኩህ አለ። ትነግረኛለህ አልኩህ። እርግጠኛ ነው መስማት ትፈልጋለህ? አዎ እፈልጋለሁ። ለቅዬ በቃ እነግረሀለሁ። እሺ፣ ንገረኝ አሁን ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ና ላይ ድራማ ክፍል ሀምሳ ሁለት አይደለ እዬ የመጣሁት እንግዲህ ውድ ተመልካች ሀና በማታቀው መንገድ ሰፕራይዝ ተደርጋለች በጣም ደስ የሚል ነገር ነው። ድሮንም ወደ ፈጣሪዋ እንዳዘነች፣ ወደ ፈጣሪዋ እንደጮኸች እንግዲህ ወይዘሮ ማለት ለሃና አርግታ አርግታ ልክ መጨረሻ ላይ ነው ያበላሸችውና ምላሴና ሰላሜ በጣም ነው ያዘኑትና በጣም እጅግ በጣም ነው ያዘኑት በዚህን ሰዓት እንግዲህ አብሮ መወለድ በጣም ቋንቋ ሆኗል ማለት ነው። እና ቋንቋ ማንም ሰው አይደለም የሚለምደው። ስለዚህ እንግዲህ መስፍኔ ወይዘሮ ማለት ባደረገችው ሁኔታ በጣም አሳዝኖት እንግዲህ ከክፍል ሀገር ዛሬ መጥቶ በጣም ስላዘነ በውጤቱም አላመነም። ውጤቱም ያው ውስጡ ጥርጣሬ እንዳለም ያሳያል። እንዴት ውጤቱ እንደዛ እንደሆነም በጣም አዝኗል ማለት ነው። እና ከዛ በቃ መጨረሻ ላይ ሃናና ምላሴ ሰላም ምላሴና ሰላም እሷ ቤት ሄዱ፣ ሆስፒታል ሄዱ አባታቸውን ሊጠይቁ ከዛ እንግዲህ ድንገት እናታቸው ባረገችው ነገር እኛ አንቺ ጥሩ አባት ነው ያለሽ፣ እኛ ግን የሚያሳፍር እናትነን ያለን የምታዋርድ ነው ያለን። አሁንስ እናቴን አስጠላኝ፣ ምን አባቴ ነው የማድርገው። በጣም ነው አባትሽ ትልቅ አደጋ ውስጥ ነው ያለው ብላ በቃ ስታነጋግራት እንግዲህ ገርጣ እና እንግዲህ በማታቀው መንገድ ሰርፕራይዝ ያው ሄዶ እነሱ ከሷ ጋር እየተጨዋወቱ እያለ ሰላምና አንቺና መላሴ እዚሁ ጠብቁኝ፣ ስልክ ተደውሎልኝ ነበረ ስልክ ማውራት እፈልጋለሁ አለችና ልክ እንደወጣች ከአባቷ ጋር ስልክ አውርታ፣ አባቷ ደግሞ ነገሮቹን አይቶ አይቶ ለልጆች ግፍ ይሆናል፣ ሰው የሰው ነፍስ ሆስፒታል ተጥሎ ከሰው ስር መገልበጥ አይሆንም። እንዴት እንደዚህ ይሆናል ብሎ እስከ ሆስፒታል መጥቶ ገና የሀናን አባት በአይኑ ሳያይ ከዶክተሮቹ ጋራ ተመካክረው ዶክተሩ እንግዲህ በጣም በነገራችን ላይ ዶክተሩ ሲያወራ በጣም ነው የሚንቀዠቀዠው። እና ከዛ መጨረሻ ላይ የሀናን አባት በድጋሚ እሱ ሙሉ ወጪውን ችሎ እንደሚያሳክም ለዶክተሩ ሲነግር የወይዘሮ ማለት ባለቤት እንደሆነም ዶክተሩ ሲያቅ በጣም የሚናገረው ነገር ነው የጠፋበት። እንግዲህ እሺ ብሎ ተፈራርምቶ ተፈራርሞ ካሁን በፊት የወጣውን ወጪውም ብሎ ወረቀት ሰጥቶት እንግዲህ የሰላምዬ አባት እሺ ብሎ እንግዲህ የሀናን አባት ወደ ሕክምና ተማልሶ ነርሶች ሁለት መቶ ዶክተሩም ሄዶ እንግዲህ ወደ ሌላ ክፍል ቀይረውለት ከዛ እንግዲህ በጣም ደስ ብሏታል። ምላሴ ደግሞ ማን ነው? ጆሮ ጆሮና እንግዲህ የሀናን መስቀል የሰረቀ ሰውዬ ውጪ ተገናኝተው ስለ መስቀሉ ስለ ሁሉም ነገር እንዴት መስቀሉ ለምን ተፈልጉ እንደዛ እንደተደረገም ለጆሮ ሲነግረው ጆሮ በጣም ነው በጥፊ የደበደበው በጣም ነው እየመታው እንግዲህ ውድ ተመልካች እና ሀና በጣም ደስ ብሏታል አባቷ በመታከመ መጨረሻ ላይ እንግዲህ ሀናና ጆሮ የሀና አባት አንድ ሆስፒታል ውስጥ ሲተኙ እንግዲህ እንዳደሩ ነው መሰለኝ። የሀና አባት ሲነቃ በጣም ነው የሚያሳዝነው። በስተመጨረሻ ላይ ቪዲዮ አስገባላችኋለሁ። እንግዲህ ነገሮቹ አሁንም ያው አንድ ሰው ሀናን ስለ ውጤቷ የማለት ልጅ እንደሆነችና እንዳልሆነች። በስተመጨረሻ ላይ እንግዲህ አሁንም ይሄ ውጤት ሀና የማለት ልጅ እንደሆነች በጣም እንግዲህ መጨረሻ ላይ እርግቤን እግዚአብሔር ያሳምርላት። በሉ እንግዲህ ውድ ተመልካች ይህንን ቪዲዮ ላይክ እያደረጋችሁ ምን ነው ቻናሉን ግድላችሁት እኮ እና እንግዲህ፣ እንደዚህ ነው። እግዚአብሔር እንግዲህ ጥሎ አይጥልም። ሀና እግሯ ላይ ሁሉ ስትወርቅ እንዴት አሽቀንጥራ እንደወረወረቻት እናንተ ቪዲዮ ላይ ራሱ እንዳያችሁት ነው እንግዲህ ነገሩ። በአሁኑ ሰዓት ውድ ተመልካች ይቅርታ አድርጉልኝ እና በአሁኑ ሰዓት ሁሉም ነገር በጉቦ ነው እንጂ ኖርማን ዳይሬክት ዶክተሮቹም የሚሰሩት ነገር እንደሌለ ነው የምነግራችሁ። በአሁኑ ሰዓት ሁሉም ነገር በጣም ይከብዳል። ሀና ውጤት ላይም ታጭበርብራ እና እንግዲህ ይሄ ሁሉ ነገር እንደሚደረግ ኤውላቹ እዚህ ጋር ወረቀቱን የበፊት የወጣውን ወጪ ሁሉ እየተናገረ ነው። ዶክተሩ እንግዲህ ወይዘሮ ማለት ይሄን ሁሉ ተነጋግረው ከጨረሱ በኋላ ዶክተሩ ለወይዘሮ ማለት ደውሎ ወይዘሮ ማለትን ከአንቺ ባለቤትሽ እንግዲህ ሙሉ አላፊነቱን ወስዶ የሀናን አባት እንደሚያሳክም ተናግሯል እና። እኔ እንግዲህ ይሄንን ልነግርሽ ነው። አዲስ ነገር ሲኖር ደውለህ ንገረኝ ስላልከኝ ደውዬ ነገርኩሽ። ወይዘሮ ማለት ስለ እንዴት እንደዛ ይሆናል? ይሄ ነገር ለምን እንደዛ ይሆናል? ባለቤቴ እኔ የተውኩትን ነገር ለምንድነው ተመልሶ የሚያነሳው? ብላ ዶክተሩን በጥያቄ ስትይዘው፣ እኔ እንግዲህ እንደዛ ነው አድርግ ያለኝን ነገር ነው የማደርገው እኔ ስራ ነው የምሰራው እንጂ ማቀው ታሪክ የለም። እሱ እኔ ነኝ የመከፍለ ክብሩን እና እሱ ያለክን ነገር እንዳታደርግ ብላ ስትመልስለት መልሱን ወይዘሮ ማለት እንደ ወይዘሮ ማለት የሆነ ነገር ሲመጣብኝ አንቺ የምታስጠይኝ ነገር አትመስልም አትመስለ እንዴ? ለምን እንደዛ አደርጋለሁ አላረግም በማለቱ በማለቱ በጣም እንግዲህ ስልኩን ጆሮ ላይ እንደዘጋችበት ዶክተሩ ላይ ነው የሚናገረው። እንግዲህ ውድ ተመልካች ወይዘሮ ማለት በጣም ቀብጣለች ማለት ነው። እና ቤት ሄዶ እንግዲህ ከባሏ ጋራም አንድ ሁለት አንድ ሁለት እያሉ ሲነጋገሩ ነበረ። እና ያው ባሏ እንግዲህ ደክሜን የወጣሁት ለልጆቼ ግፍ ይሆናል አንቺስ ሆስፒታል የገባ ሰውን እንደዚህ ማድረግ፣ ወደ ኋላ መመለስ ሰው ወደፊት ነው እንጂ ወደ ኋላ መመለስ የለበትም። እኔ ለልጆቼ ነው ግፍ የምሰራው። ስለዚህ የማትችይውን ነገር ለምን ገባሽበት? ለምንድን ነው ያላሰረሽው? ብሎ እንግዲህ ሲያነጋግራት ነው ወይዘሮ ማለትን ሲያነጋግራት አልፈልግም፣ ከአቅሜ በላይ ነው ያልኩትን ነገር። እሷ ጥሩ ሰው አይደለችም ያልኩትን ነገር። የምችለውን አረጉ። ከእንግዲህ በኋላ በብሬ ያልጫወትም። ካሌ በኋላ ልታስጠምደኝ፣ ልጆቼ እንዲጠሉኝ ልታረግነው ወይ። ሄደህ በድጋሜ አንተ የተናገርከው፣ ሄደክ በድጋሜ አንተ የምታስተካክለው ማን ስለሆንክ በሚል ሁኔታ በጣም ተጋይቷል ማለት ነው ውድ ተመልካች እንግዲህ ከክፍሉ ከመኘታ ክፍሉ ወጥቶ መላሴ ጋር ሄዶ ሶፋ ላይ ሊተኛ ሲሄድ ነው መላሴ አባቴ እናቴና አንተ ተጣልታችኋል፣ እርግጠኛ ነኝ እና እዚህ ጋር ቁጭ በል ብሎ ከመላሴ ጋር ቁጭ እያለ መላሴ እኔ ክፍል ሂድና ክፍል ሰላምና ክፍል ተኛል፣ እዚሁ አብረን ነው የምንተኛው፣ የምለፍሰውን ብቻ አምጣልኝ ብሎ ነው የሄደው። እንግዲህ በእውነት እውነቱን ለመናገር ወይዘሮ ማለት ጥሩ አድርጋ አድርጋ በስተመጨረሻ ላይ በጣም ነው ነገሮቹን ያበላሸችው። እንግዲህ እግዚአብሔር ይሁናት ማለት ነው። እና ያው አቶ መስፍን ዞሮ ዞሮ የሀናንም ሮጦ ቢደርስላት እኔ በጣም ነው ደስ የሚለኝ። እውነቱን ለመናገር እዚህ ቪዲዮ ላይ እና እንግዲህ ውድ ተመልካች ይሄንን ቪዲዮ ሰብስክራይብ፣ ላይክ አድርጉ። በመካከሉ ምን እንደገባብኝ አላቅምና ቪዲዮ ካሰራው በኋላ ነው ያየሁትና ቪዲዮ ሳቀነባብር ገብቶብኛል መካከል መካከል። ወይ አሴር አሁን አንተ ቀለትክ። ቆይ እንዴት ነው እግዚአብሔር አየን ያልሽው የእነ ሰላም እያባት እኮ ቀሪውን ሂሳብ ከፈሉ። ቆይ እንዴት እስካሁን ክፍለ ሀገር ስለነበሩ እየተካሄደ የነበረውን ነገር አላወቁም ነበር ሲሰሙ ግን ጠዋት መጥተው ሙሉ ክፍያውን ከፍለ ሄዱ። ላባዬም ሕክምናው ተደረገለት። ወይኔያንቹ እኔ አላምንሽም። አው ዶክተሮቹ ነገ ምናምን ይነቃል ብለውኛል። ሆኝ በቂ ፋዘርዬ፣ ይህ ልጅ ነዋ። ደስ አይለ፣ በጣም ነው እንጂ ደስ የሚለው።